ለኔ ግን ክብሩ ግን ለእኔ ብቻ ሳይሆን ለኪንግስ ኦፍ ዓባይ በሙሉ ነው። ኪንግስ ኦፍ ዓባይ፣ ዓባይ ቴሌቪዥንን ጨምሮ ዓባይ ቲቪም የእኛን ፕሮግራም ስለሚያቀርበው፣ ስለዚህ ክብሩ የጋራ ነው ለማለት ነው። አይ እሳቸው የሰጡት ክብር እኮ ከአንድ ብሔራዊ ቴሌቪዥን ጣቢያ ጋር እኩል አድርገው ነው። ሌላ አንድ ደግሞ ሌላ ሽልማት ፎቶግራፍ እያየው ነበረ። እስኪ እንመልከተው። ይሄ የት ነው? አዎ ይሄ የኢትዮጵያ ኤምበሲ በአሜሪካ ነው። ይሄ ወንድማችን አህመድ ወርቁ ይባላል። የበድር ኢትዮጵያ ፕሬዚዳንት ነው። በኢትዮጵያ ኤምባሲ አምባሳደር የነበሩት ፍጹም አረጋ ነበሩ እና ፍጹም አረጋ እኛ ሙስሊሞቹ አብረን የረመጣን ስግደትና ኢፍጣር ፕሮግራም አድርገን ለምንድን ነው በህዳሴ ግድቡ ላይ የገንዘብ ማዋጣት ስራ ማንሰራው የሚል ወሬ ተነሳ እና ኃላፊነቱን የወሰዱት ይህ ድርጅት ነበር፣ በድር ኢትዮጵያ የሚባለው ድርጅት እና ይህን ኃላፊነት ወስደው እስከ ሀምሳ ሺህ ደረጃ ገፍተውት ነበር። ሌላው ቀርቶ በአልጀዚራ ላይ ተወሳ። ሀምሳ ሺህ እንኳን ዶላር ማለት ናት። ይሄ ያስገርማችኋል እንዴ? ብዬ ባልህ ተነሳሁኝ ከዛ በአንድ ወር ባልሞላ ጊዜ ውስጥ አንድ ነጥብ አንድ ሚሊዮን አደረስ ነው ና ብሩን ያስረከብን ጊዜ ያስረከብን ጊዜ የተደረገ የሽልማት ፕሮግራም ነው።